ግዳጅኡ የወጣው አባቴ ግን እንደ ወትሮ በድል አልተመለሰም ነበር። ቻላቸው ምንም እንኳን በሌሎች የሚወደድና የሚከበር ጥሩ ሰው ቢሆንም፣ ግን የምር ተወደው ከነበረ እንዴት ነው ልቧ ወደ አዲሱ ትዳሯ ሙሉ ለሙሉ የሚመለሰው? ማንነታቸው በማይታወቅ ሰዎች ተገድሎ መርዶ ለእናቴ ደረሳት። በተጋባን በአመታችን ለኔም ለእሱም የመጀመሪያ ልጃችንን አረገዝኩኝ። ሀገሬ እርምሽን አውጪ፣ በህይወት ቢኖር ኖሮ ወይ ይደውልሽ ነበር ወይ ሰው ይልክልሽ ነበር ይሉኛል። ድጋሚ ፈጣሪንም ማመስገን ቻልኩኝ። ከኔ አንደበት በላይ በሆዴ የያዝኩት ልጄ እየነገረው ነበር። እስካሁን ሰብስክራይብ አላረግክም። አንቺም አላረግሽ። ሶስት ልቁጠር ወይስ ታሪኩን እንቀጥልና ራሳችሁ ሰብስክራይብ ታደርጋላችሁ? ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። ይህ ገመና ሾው ነው። ገመና ላይ የተለያዩ ታሪኮችን እናመጣለን። እስከዛሬ ካመጣናቸው ታሪኮች የቱን ወደዳችሁት? አብዛኞቹ ህይወታችን ውስጥ ከመፈጠራቸው በፊት የሚያስተምሩ አይነት ናቸው። ለባለ ታሪኮቹ መመካከሪያ ሀሳብ መስጫ ይሆነናል ብለን ስለምናስብ ነው የምናመጣቸው። እናንተም ታሪካችሁን አጋሩ። ከስር የቴሌግራም ሊንክ እናስቀምጣለን። ታሪካችሁን ሼር አድርጉ። እኛ ቆንጆ ጥፍጥ አድርገን ያስተምራል ብለን እንደምናስበው ለተመልካቾቻችን የምናደርስ ይሆናል። እኔ ቢታኒያ መስፍን ነኝ። የዛሬ ታሪካችን አብረን እናዳምጣለን። የዛሬው ታሪክ አገምቱት። ርዕሱን ያየሁትን ግን ም ሶ አብራችሁን ቆዩ። እኔ ቢታኒያ መስፍን ነኝ። የዛሬ ባለታሪካችን ሀገሬ ትባላለች። እስከ ታሪኩ ፍጻሜ አብራችሁን ቆዩ። ምናማክራትም ነገር ሊኖር ስለሚችል በደንብ ሀሳብ ሰጥታችሁ እንድታዳምጡ እንጋብዛለን። ታሪኩን ከመጀመሪያ በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። የሀገሬን ታሪክ አብረን እንስማ። ዘመቻ ሄዶ እንደተሰዋ የተረዳሁት ወታደር ባሌ ባለ አግብቼ ኑሮ ከመሰረትኩኝ በኋላ በህይወት መጣ። ከራሴ ጋር ተጣልቼ በስጋት ተክዤ ባለሁበት አንድ ቀን በሬ ተንኳኳ። ተነስቼ በሩን ስከፍት ግን ፊት ለፊቴ የማየውን ነገር ማመን ተሳኔ! ያ መርቄ የሸኘሁት ያ መከታ የምለው አብሮ አደጌና አጽናኝ የነበረው ወታደሩ ባሌ አለኸኝ ፊት ለፊቴ ቆሟል። አንዴ እኔን አንዴ ሆዴን እያፈራረቀ እያየን፣ ሀገሬ የሰማሁት እውነት ነው አለኝ። ሀገሬ እባላለሁ። ስሜን ያወጣልኝ ወታደሩ አባቴ ነበር። ሁሌም ቢሆን በሚስቴና በሀገሬ ቀልድ አላውቅም ሲል ሀገሩን ብቻ ሳይሆን እንደ ዓይን ብሌኖ የሚሳሳልኝን እኔን አንድያ ልጁን ጭምር ማለቱ ነበር። ገና ከልጅነቴ ጀምሮ የአስተማሪ ቆራጥነትና የበገሬነት በደሜ ገብቶ ትምህርት ቤት መምህሮቼ ሳድግ ምን መሆን እንደምፈልግ ሲጠይቁኝ ራሱ እንደ አባቴ መቶ አለቃ መሆን እንደምፈልግ ነበር የምናገረው። ብዙ ጊዜ ግን ልጆች ሲሉ ሰምተና እናቀማ ፓይለት ነው የሚሉት። ሆኖም እናቴ በጣም ሰጊና ንስፍስፍ ስለነበረች እንዲህ ባልኩ ቁጥር የአባት ሻንስ ወይም ደግሞ ባንቺ ልጨነቅ ትለኝ ነበረ። ለዘመቻ ወይም ለግዳጅ በወጣ ቁጥር ስማና መርቃ ከሸኘችው ወዲያ ደረቅ ቆሎ እየቆረጠመች አልጋዋን ትታ መሬት እየተኛች አምላኳን ስትማጸን ነበር የምትሰነብተው። በጣም የሚያሳዝኑት እንደዚህ ውትድርና ምናምን ሲላኩ ሞቶ ይመጡ ሞቶ ይመጡ ነው ይመስለኝ። በልጅነቴ ተነስቶ በነበረው ህዝባዊ አመፅ ግዳጅ የወጣው አባቴ ግን እንደወትሮ በድል አልተመለሰም ነበር። ማንነታቸው በማይታወቅ ሰዎች ተገድሎ መርዶ ለእናቴ ደረሳት። እማዬ ላትጠገን እንክትክቷ አወጣ። እኔ በዛን ወቅት የአስር ዓመት ልጅ ነበርኩኝ። በጊዜው እኔን እና እናቴን እየመጡ ያጽናኑና ይደግፉን ከነበሩት የአባቴ ጓደኞች አንዱ መቶ አለቃ ሹምዬ የሚባል ሰው ነበረ። መቶ አለቃ ሹምዬ አለኸኝ የሚባል ወጣት ልጅ ነበረው። ወንድሟ ሊያደርገው ነው። አለኸኝ በወቅቱ እድሜው ሀያ ነበረ የአባቱን ፈለግ የሚከተልና ቆራጥ ወታደር እንደነበር አባቴ ነግረኝ ስለነበረ በአካል ስተዋወቀው የበለጠ ወደሱ እየተሳብኩኝ መጣሁ። ከመቶ አለቃ ሹምዬና ከአለኸኝ ጋር እንደ ቤተሰብ ሆንን። ለእናትየው ሊድራት ነው። እኔም እያደግኩና እድሜ ለትዳር እየደረሰ ሲመጣ ከአለኸኝ ሌላ የምመኘው ሰው አልነበረምና እናቴም መቶ አለቃም ደስ ብሏቸው ነበር። መርቀው የዳሩ ለእናትየው ስናስበው ለልጅቷ ካለህኝ ጋር ትዳር መስርተን መኖር በጀመረን በአመቱ መቶ አለቃ ለግዳጅ በተሰማሩበት እንደተሰዉ መርዷቸውን ተረዳ። ብዙም ሳይቆይናቴ በተደጋጋሚ እነሳባት የነበረው የደም ግፊት አሸነፋት። ከፈጣሪ በታች ለእኔም ከአለኝ ሌላ ለአለኸኝም ከኔ ሌላ ማንም አልነበረንም ና እየተሳሰብና እየተዋደድን ኑሯችንን ቀጠልን። ብቸኛ ብቸኛ ሆኑ ሁለቱም አለኸኝ ልክ እንደ አባቱ ነው። ደጋግሞ በሀገሬ መጣ በአይኔ የመጣ ነው ይለኛል። አሁን ለሱ ደግሞ ሚስቱም ነች ሀገሩም ነች። ነገር ግን አለኸኝን የቱንም ያህል በወደው እና ባፈቅረው ያው ወታደር ነው እና ግዳጅ በጠራና ዘመቻ በሄደ ቁጥር መጨነቅና በሰቀቀን ማለቁ አልቀረልኝም ነበር። እሱ ግን ዘመቻ ወደ ግዳጅ በሄደ ቁጥር እኔኮ ሁለት ሀገር ነው ያለኝ፣ ያችኛው ሀገሬ የጣለችብኝን ግዳጅ በድል ስወጣ በናፍቆት የምጠብቀኝ ሁለተኛ ሀገር አለች። ያበደ ፍቅር አገላለጽ ነው። ሀገርን ደግሞ ከሀገር አላበላልጥም፣ አይዞሽ በድል ነው የምመለስልሽ ይለኛል። እንደሚለኝም አሳፍሮኝ አያውቅም ነበር። እንደውም አንዳንድ የወታደር ቤት ሰዎች ይሄማ ጥይት የማያስመታ መድኃኒት አሰርቶ ነው እንጂ እንዴት ሰው ከዚያ ሁሉ መዓት ምንም ሳይሆን ይወጣል? ይሉት ነበረ። ይህ በእንዲህ እንዳለ በተቀሰቀሰው ጦርነት ለህልውና ዘመቻ ተጠርቶ የተለመደውን ብሎኝ ስሜ ሸኘሁትኝ። ወሬውን እንኳን ሳልሰማ እንደ ቀል ስምንት ወራት ቢያልፉኝም ተስፋ መቁረጥ ግን ተስኖኝ ነበር። በየቀኑ ቤተ ክርስቲያን እየተመላለስኩ አምላኬን ክፉ እንዳያሰማኝ የለምነው ነበር። ቢጨንቀኝ እናቴ እንደምታደርገው አልጋዬን ትቼ መሬት መተኛት ጀመርኩኝ። የትም ተኛው የት ግን ሌሊቶቼ ሁሉ በቅዠትና በጭንቀት የተሞሉ ነበሩ። በዙሪያ ያሉት ሰዎች ሀገሬ፣ እርምሽን አውጪ፣ በህይወት ቢኖር ኖሮ ወይ ይደውልሽ ነበር ወይ ሰው ይልክልሽ ነበር ይሉኛል። እኔ ግን ቁርጡን ሳላው ቅርሜ ማውጣት ከበደኝ። መርቄ በሸኘሁት በዘጠነኛ ወሩ አንድ ወታደር ወደ ቤቴ መጥቶ ባንዲራና የአለኸኝን የደንብ ልብስ ሰጥቶኝ በጀግንነት ሲዋጋ ቆይቶ ከሁለት ወራት በፊት እንደተሰዋ ነግሮኝ ሄደ። ሰማይ ምድሩ ተገለባበጠብኝ። የሰማሁትን ማመን አቃተኝ። ሊያስተዛዝነኝ የሚመጣው ሰው ሁሉ እንደ ውሻ ማባረር ጀመርኩኝ። የሚያለቅሰውን ሰው ሁሉ አልሞተም አታሟርቱበት እያልኩኝ ስቆጣ አይ የእኔ እናት አላምን ብላኮ ነው። አሁን ጠብቃ ጠብቃ ልመለስ ሲል እርሟን ታወጣ የለ ይሉኛል የሚያገኘኝ ሁላ። እግዚአብሔር ያጽናሽ ሲለኝ ከልቤ ይበሳጭ ነበር። የኋላ ኋላ የሰው ሁሉ ወሬ ተስፋ አስቆራጭ ሲሆንብኝ እንዳልሞተማ እኔ ራሴ ነኝ የማረጋግጥላቸው ብዬ ፎከርኩና ወደ አዲስ አበባ መጣሁኝ። እንደ ደረስኩ በቀጥታ ወደ ጦር ኃይሎች ሆስፒታል ነበር የሄድኩትኝ። ግን ምንም ማረጋገጫ ምናም ካላገኘች ልቦ አይረጋላትም ሰው ሁሉ እስኪታዘበኝ ያለህኝም ፎቶ ተኝተው ለሚታከሙት ቁስለኛ ወታደሮች ሁሉ እየዞርኩ እያሳየው ያውቁት እንደሆነ እየደጋገምኩ ብጠይቅም አንዳቸውም ተስፋ አልሰጡኝም። የሆነ ቀን እዛ ሆስፒታል መምጣቱ አይቀርም በሚል ለሕክምና ከሚመጡት ወታደሮች የሚያውቁ አይጠፋም ብዬ የሆስፒታሉን ኃላፊዎች የጽዳት ሰራተኛም ቢሆን አድርገው እንዲቀጥሩኝ እያለቀስኩ ለመንኳቸውም። ውትወታዬ ሲበዛባቸው ቦታው ቀድሞ የሞላ ቢሆንም በሀዘኔታ ቀጠሩኝና አዲስ አበባ ሕይወቴ መምራት ጀመርኩኝ። ጠቅላ ገባቸው አለኸኝ አንድ ቀን ይመጣል በሚል መጠበቄንና ለሚመጡት ቁስለኞች ፎቶውን እያሳየው መጠየቄን ግን አላቆምኩም ነበር። ለጥቂት ወራት እዛው ሆስፒታል ውስጥ በዝራት ሰራተኝነት ካገለገልኩ በኋላ ከአንድ ሐኪም ጋር በቅርበት ማውራት ጀመር። ሊቆርጥላት ነው መሰለኝ። ሐኪሙ ቻላቸው ይባላል። ሆስፒታል ውስጥ ማንንም በስራ መደብ ወይም የማይንቅ ሰውን በሰውነቱ ብቻ የሚያከብርና የሚያቀርብ ከትንሽ ከትልቁ የሚግባባ ሐኪም ስለሆነ ነርሶች እና የጽዳት ሰራተኞች እንዲሁም ቁስለኞች አብዝተው የሚወዱት ሐኪም ነው። ብዙ ጊዜ ቀርቦ ሊያናግረኝ የሚሞክረው ቢያውቅም እኔ ግን በጭራሽ ፊት አልሰጠውም ነበር። የኋላ ኋላ ግን እዛው አብረውኝ ጽዳት የሚሰሩ ጓደኞቼ ዶክተር ቻርሌ እኮ ለሁላችንም እንደ ጓደኛችን ነው፣ ሀዘንና ጭንቀትሽን አይቶ ሊያጽናናሽ በሞከረ ፊት መንሳቱ ተገቢ ነው አገሬ ብለው እኔም ጥሩነቱን ሳይ እንደዛ ፊት መንሳቴ ልክ እንዳልነበር ገባኝ እና እሱን ፊት ነሳችኝ ብሎ ተስፋ የሚቆርጥ አይነት ሰው ስላልሆነ ሲያናግረኝ በስርዓት መመለስ ጀመርኩኝ። ደስ መሀል የባለቤቴን መሰዋት ተረድቼ ማመን ስላቃተኝ እዚሁ እንደመጣው ስነግረው በከንቱ እየደከምኩ እና በአለኸኝ ተስፋ ቆርጬ ለአዲስ ሕይወት መዘጋጀት እንዳለብኝ ሲነግረኝ በስድብ አጥረግርጌውና መናጭው ሄድኩኝ። ለራሱ ነበር። ምክንያቱም እንኳንና ያለህኝን ሞት እንደተረዳሁት ሰምቶ ያኔም ገና ወሬው ሳይሰማ በጥበቃ ላይ ያለው ብቸኝነቴን አይቶ በሴትነቴ ሊጠቀም የሞከረው ሰው ጥቂት የሚባል ስላልነበር ቻላቸው። ምንም እንኳን በሌሎች የሚወደድና የሚከበር ጥሩ ሰው ቢሆንም በአለህኝ ተስፋ ስለመቁረጥ ሲመክረኝ እሱም እንደ ሌሎቹ ባለጌ ወንዶች ለጊዜ ፍላጎቱ ማሳኪ አስበኝ ነው ብዬ ነበር ያሰብኩትኝ። የሆነውን የሰሙት የሆስፒታሉ ሰራተኞችና ታካሚ ቁስለኞች ሁሉ ግን በእኔ ላይ ነበር የፈረዱት። እውነቱን ነው እኮ ሀገሬ በህይወት ቢኖር እስካሁን እንዴት አይመጣም? ደግሞ ተሰውቷል ተብለሽ በስርዓቱ ተረድተሽ የደንብ ልብሱም ቤትሽ ድረስ አምጥተው ከሰጦች በኋላ እንዴት አታምኝም አሉኝ። በህይወቴ ለመጀመሪያ ጊዜ በአለኸኝ ተስፋ መቁረጥን ሀብዬ የጀመርኩትኝ፣ ዶክተር ቻሌ ከሌሎቹ በተለየ እኔን ሲያቀርበኝና ሲያወራኝ ቆርጦላት ሌላ ትዳር ልትመሰረት ነው በሚል የተደሰቱ ባይጠፉም ብዙዎቹ ነርሶች ግን አይናቸው ቀላ እንዳወራውና ሲያናግረኝ በቀና እንድመልስለት ሲመክሩኝ የነበሩት ጓደኞቼ የራሳቸው ከዶክተር ቻሌ ጋር ያለኝን ግንኙነት መስመር እያያዘና ውሉ እየታወቀ ሲመጣ ንግግር ሳይቀር ዘጉኝ። ብዙም ሳይቆይ ቻሌ ባቀረበልኝ ሀሳብ ተስማምቼ እዛ ሆስፒታል መስራት አቆምኩኝ። ለምን ለራሴም እስኪ ገርመኝ። ከቻሌ ጋር በሂደት የተቀራረብን እና አዲስ ህይወት ስለመመስረት እያወራን መጣን። ግን ለምን ስራ አስቆማት ቤተሰቦቹን አስተዋወቀኝና የሰርግ ቀናችን ተቆረጠ። ባለቤቴን ሀምሳ ለቃል ያህን ሹሚዬ መርቄና ስሜ ወደ ዘመቻ በላኩት በሁለተኛው ዓመት እርሜን አውጥቼና ተስፋ ቆርጬ ከዶክተር ቻላቸው ጋር ሁለተኛ ትዳሬን መሰረትኩኝ። ነገሮች ጥሩ ሆኖ መቀጠል ጀመሩ። እግዚአብሔር ይመስገን። እሷም ከሀዘኗ ከወጣች ይሻላል። ቻሌ ሆስፒታል ውስጥ ብቻ ሳይሆን ቤት ውስጥም እጅግ ትሁት እና ተንከባካቢ ሰው ነው። በተጋባን በዓመታችን ለኔም ለሱም የመጀመሪያ ልጃችንን አረገዝኩኝ። ድጋሚ ፈጣሪንም ማመስገን ቻልኩኝ። ተመስገን። ልጅ ሲመጣ ደስታ ይመጣለው። አንድ ቀን ጦር ኃይሎች ሆስፒታል የጽዳት ስራ ሰራ በነበረበት ጊዜ የማውቃት አንድ ስመኝ የምትባል ጓደኛ ደውላ ስለ አንድ ብርቱ ጉዳይ ልታናገረኝ እንደምትፈልግና ብቻዬን መምጣት እንዳለብኝ ነግራኝ፣ ባለቤቴ ሆስፒታል ተረኛ በማይሆንበት ቀን ቤቷ ቀጠረች። ለቻሌ ገበያ ለወጣ ነው የሚል ሰበብ ሰጥቸው ወደ ስመኝ ሄድኩኝ። እንኳን አልጠየቅሻቸው እኔ ራሴ ጠይቃቸዋለሁ አልኳት። እውነቱን ለመናገር በወቅቱ ምን እንደተሰማኝና ለምን እንደዛ እንዳልኳት ለእኔም ግልጽ አይደለም። የተደበላለቀ ስሜት ነበር የተሰማኝ። ያኛውን ምዕራፍ ዘግቼ አዲስ ምዕራፍ ጀመርኩ ባልኩበት ሰዓት ሞቶ ተቀብሯል ያልኩት ባሌ በህይወት እንዳለ እና እየፈለገኝ እንደሆነ ሲነገረኝ ምን ማለት የሆነ የነበረብኝ መጣ። ገና ከማግባቷ መጣ በህይወት። ወዲያው ተያይዘን ወደ ጦር ኃይሎች ሆስፒታል ጉዞ ጀመረ። ጭራሽ ሆስፒታል ነው የመጣው። እየሄድን ብዙ ነገር አወጣው አወረድኩኝ። አሁን የምርም እንደተባለው በህይወት ካለና እየፈለገኝ ከሆነ ሲያገኘኝ ምንድን ነው የሚለኝ? አንቺስ ምንድን ነው የምትዩ? እኔስ ምንድን ነው የምለው? ብቻ ምንም ሆነ ምን ቀጣዩን እርምጃ ለመወሰን መጀመሪያ የተባለውን ነገር እውነት ይሁን አይሁን ማጣራት ነበረብኝ። እውነት ከሆነም ጉዷ ነው፣ ካልሆነም ጉዷ ነው። ሆስፒታል ደርሰን ወደ ነገረችኝ ቁስለኛ አልጋ ስንሄድ የዛን ቀን ማለዳውን ቤተሰቦቹ ይዘውት እንደወጡና ወደ ክፍለ ሀገር እንደወሰዱት ነግረው ወሽመጤን ቆረጡት። ስልክ ቁጥሩን ወይ አድራሻውን ያውቁ እንደሆነ ከጎን የተኙትን ቁስለኞች ብንጠይቅም ወደ ምስራቅ ጎጃም እንደሄደ ብቻ እንደሚያውቁ ነገሩን። ቁስለኛው በቀላል ጉዳት ሆስፒታል የገባ ስለነበር ብዙም እንዳልሰነበተ እና አድራሻውን በጥልቀት ለማወቅ የሚያስችል መግባባት ድረስ እንዳልደረሱ ነገሩኝ ስልኬን አውጥቼ ወደ ቀዬ ሰዎች ደውዬ አዲስ ነገር ሰምተው ወይ አይተው እንደሆነ ስጠይቃቸው ስልክ ቁጥር በመቀየሬ ምክንያት ሊያገኙኝ ባለመቻላቸው አልነገሩኝም እንጂ አለኸኝ መጥቶ እየፈለገኝ እንደነበር ጉድ ፈላ አዲስ አበባ መምጣቴንም ሲነግሩት እኔን ፍለጋ ወደዚህ መምጣቱን ነገሩኝ አዲስ አበባ ትንሽ ሰፋ ስትል ጊዜ ይኖራታል ሰፋ ስለምትል እስኪ ያገኛት ጊዜ ይፈጅበታል። የቆምኩባት ምድር ከዳችኝ፣ ይዞርብኝ ጀመር። እንዴት አይዞርባትም? ግን የምር ተወደው ከነበረ እንዴት ነው ልቧ ወደ አዲሱ ትዳሯ ሙሉ ለሙሉ የሚመለሰው? የሞተው ባልሽ መጥቷል ስትባል አዲሱ ባሏም አለ፣ የትኛውን አብልጣ ነው የምታፈቅረው? በጣም ከባድ ነገር ነው። ስራመድ ሁሉ የሆነኛው ቅያስ ላይ አለህኝ አግኝቶኝ ቃሌም በማጠፌ እንዳዘነብኝ ነግሮኝ የሚወቅሰኝ የሚወቅሰኝ ይመስለኝ ጀመር። ወደ ቤት ደርሼም ስሜቴ ጥሩ ስላልነበር ቻሌ ምንድሆንክ በተደጋጋሚ ቢጠይቀኝም ምን ማለት እንዳለብኝ ራሱ ግራ ተጋብቼ በራስ ምታትና በድካም እያሳበብኩ ስሸነግለው ቆየሁኝ። ጉዱን አላወቀ። ለጊዜው ምንም ነገር እንዲያውቅ ስላልፈለግኩኝ ወደ ስመኝ ደውዬ ለቻሌም ሆነ ሆስፒታሉ ውስጥ ለሚሰራ ለየትኛውም ሰው ለእኔ ያለችኝን ነገር እንዳትናገር አስጠነቀኳት። እውነት መውጣቷ ይቀር፣ ሰውየው መጥቷል እኮ በቃ። ከራሴ ጋር ተጣልቼ በስጋት ተክዤ ባለሁበት አንድ ቀን በሬ ተንኳኳ። ተነስቼ በሩን ስከፍት ግን ፊት ለፊቴ የማየውን ነገር ማመን ተሳነኝ። ያ መርቅ የሸኘሁት ያ መከታ የምለው አብሮ አደጌና አጽናኝ የነበረው ወታደሩ ባል ያለኝ ፊት ለፊቴ ፊት ቆሟል። ወያው ከሞት ተነስቶ ነው ይመስላት። እኔማ ካልነካሁትም አላምንም መንፈስ ነው ይመስለኝ። አንዴ እኔን አንዴ ሆዴን እያፈራረቀ እያየን፣ እኔስ የሰማሁት እውነት አልነበረም? አልሞትክም? የምር አንተ አለህ እያልኩ በጥያቄ ላይ ጥያቄ አናከታተልኩበት። ሞቷል አሉሽ አይደል ተስፋ አስቆረጡሽ እና መንሻቸው ሀገሬ አለኝ ያሉኝን ማመኔንና እርሜን አውጥቼ አዲስ ህይወት መጀመሬን ግን ከኔ አንደበት በላይ በሆዴ የያዝኩት ልጄ እየነገረው ነበር። ለደቂቃዎች ቆመን ስንፋጠጥ ከቆየም በኋላ ደንገጥ ብዬ አለኸኝ? አሁን ከዚህ ሄዳልኩት ቆርጣ ነበር ማለት ነው። ለምን አለኸኝ? እኮ ነኝ ይህኝ እስኪ መከታሽ ነኝ እኮ ሀገሬ አለኝ። በተማጽኖ እያየኝ ያሳዝናል። ግን ይህን ሁሉ ጊዜ የት ነበርክ? አላምን ብዬ አንተን ፍለጋ ሆስፒታል ለሆስፒታል ስንከራተት አንተ የት ነበርክ? ሊመልስልኝ ሲል አቋርጫው አሁን እሱ ለዛሬያችን ምንም አይጠቅመንም። አሁን ከዚህ ገለል በል የባለቤቴ መምጫ ሰዓት ደርሷል አልኩት። ቁርጥ ነው ያደረገችው እና ሴትዮዋ ከዚያ በላይ ከእሱ ጋር የማወራበት አቅሙ አልነበረኝም እና በቆመበት በሩን ዘግቼበት ገባሁና ስቅስቅ ብዬ ማልቀስ ጀመርኩኝ። ሰው ሞቷል ብሎ እርም ያወጣለት ሰው ምንም ሳይሆን ከነሙሉ ጤናው በህይወት ሲመጣ ሊደሰትና ጮቤ ሊረቅጥ ነበር የሚገባው። እኔ ግን በመንታ መንገድ ላይ ተገትሬ ምን ማድረግ እንዳለብኝ ራሱ የማላውቀው ሆንኩኝ። በመምጣቱ ልደሰት ወይስ ልከፋ? እንደማይመለስ አምኜ ትዳር ከመሰረትኩ በኋላ ዛሬ ሲመጣ ምንስ ነው ማድረግ ያለብኝ? እናንተ በእኔ ቦታ ብትሆኑ ምንድን ነበር የምታረጉት? የዛሬው እንዲያውም ለመምከርም ለማማከርም ትንሽ የሚከብድ አይነት ታሪክ ይመስለኛል። ምክንያቱም ሰው ተስፋ ቆርጦ አዲስ ህይወት ከመሰረተ በኋላ በመሃል የሚጎዳው አንድ ሰው ብቻ አይደለም። አዲስ ህይወት የመሰረተችበት አዲሱ ባለቤቷም አለ። ቻሌ፣ ያኛው ባሌ መጣ በቃ ቻው አትለውም። በጣም ከባድ የሚሆንባት ይመስለኛል፣ ለእሷም፣ ለአዲሱ ባሏም፣ ለወታደሩ። ወታደሩ ደግሞ በጣም ተስፋ አድርጎ ይሆናል የመጣው ማርያም። በጣም የሚያሳዝነው ግን እስቲ እናንተም ተመልካቾቻችን ይሆናል ብንመክራት ጥሩ ነው ብላቸው ያሰባችኋቸውን ሀሳቦቻችሁን አጋሩን። ለወታደሩም፣ ለቻሌም ለእሷም ይጠቅማል ብላችሁ የምታስቡትን ሀሳባችሁን አጋሩን። አብራችሁን ስለቆያችሁ ከልብ እናመሰግናለን።